ትለወጫለሽ ገንዘብሽን ይዘሽ ምርት ትሻለሽ፣ ወስን ይቀጥ ብለሽ ሄጂ። ሱብሃነ ተዓላ ነይ ኮለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲነ ተከበራችሁ ያ ወይ ዩቲዩብ ቻናል ተከታይሽ ቤተሰቦቼ፣ ሰላም ጤና፣ ስኬት የተትረፈረፈ እንዲያደርግላችሁ ምንነቴ ነው። እንደምን ከረማችሁልኝ? ሰላማችሁ ይብዛ። ስለምትከታተሉኝ አመሰግናለሁ። ክበሩልኝ። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትዘንጉ። ቪዲዮዬ እየታየልኝ አይደለም፣ ጊዜ የለውም እና እስኪ ሸር እያደረጋች ተባበሩ ማለት ሀባይም ተመልሰናል። ዛሬ ክፍል ሁለትን ይዘን ማለት ነው። ክፍል አንድ ባለፈው እንዳያችሁት ይቀጥላል ብያችሁ ነበር። አሁን ክፍል ሁለት ላይ ደርሰናል። እንሻላ ብዝ ሚላ ሳላበዛባችሁ ሀያ ደቂቃ ባልሞላ ውስጥ አጠራረጌ ለመመለስ እሞክራለሁ ማለት ነው እና ወደ ጥያቄያቻችን ስንሄድ ምንጠይቀው ጥያቄ እንሻላ ብዝምላ እስኪ ከዚህም ጀምር አሰላሙ አሌይኩም ወረህመቱላ ወበረካቱሁ። ማንኛው ነው ደህናው ሀያ አንድ ወይስ ሀያ ሁለት የምታውቁ መልሱልኝ። አትላፉም ብላለች፣ እና እንዲያታልፉም ብላ አስቀምጣለች። እና እሺ፣ ላለማለፍ አላለፍንሽም። በነገራችን ላይ ኮሜንት አዳድሶቹ ነው እያመጣው ያለውት፣ ባለፈዎቹ እንዳለ ናቸው። አዳዲሶቹን ብቻ ነው የምመለሰው። ለምን ብትሉ የባለፈው አልፏል። አንዴ ግን እመልስላቸዋለሁም ያለው ያለ ይሰማኛል ማለት ነው። መርሱን ያገኛል። ግን አዳዲሶቹ በጉጉት እየጠበቁ ሊሆን ስለሚችል መመለስ ግድ ይለኛል። እና አሁን ይቺ እህታችን ሀያ አንድ ካራቲ ወይስ ሀያ ሁለት ካራቲ ማንኛው ይሻላል እያለች ነው። ስለ ወርቅ ነው የጠየቀችኝ ስለ ወርቅ ጥራት ነው እየጠየቀች ያለችው ማለት ነው። ይህን ጀግና አህነት እሞይ ማለት ነው እሞ ዘቢባ ይላል እሞ ዘቢባ ዬ አህለን ብያለውን ለወርቅ ለመግዛት ተዘጋጀች ዝግጁ ሆንሽ። ማሻላ ተባረካላ፣ አለ ያግዝሽ። ኔ ወድ ሀያ አንድ ሀያ ሁለት ሀያ አራት የሚባሉ ከራቲዎች ምርጥ ምርጥ ወርቆች ናቸው። ሀያ አራት ካራቴ በጣም አንደኛ በቃ አንደኛ ምርጥ የተባለ ወርቅ ነው። እሺ ወዴ ማለት ነው እና ሀያ አራት ከራቲ ወርቅ አለ ይላሉ እንጂ ብዙም አይገኝም እኔ ብዙ ወርቆች ገዝቻለሁ ብዙ ጊዜ ወርቅ ቤት እጃለው ግን ሀያ አራት ከራቲ ወርቅ አጋጥሞኝ አያውቅም አለ ሲባል እንጂ አጋጥሞኝ አያውቅም ካገኘሹ ብዙ ካገኘሹ ሀያ አራት ከራቲ ወርቅ ካገኘሹ ብዙ እርግጠኛ ከሆንሽበት ሀያ አራት ከራቲ ወርቅ ነው ብለሽ በእርግጠኝነት ቅሱ ከሆነ ገዢ ከሁሉም የበለጠ ነው ተመራጭ፣ ተመራጭ በጣም ውድ የሆነ ወርቅ ነው። ሲቀጥል ሀያ ሁለት ከራቲን ሀያ ሁለት ከራቲን እንደዛ ሀያ ሁለት ከራቲን ምርጥ ነው፣ ግን ሱብሃን አላህ አላጋጠመኝ። የሚገርማችሁ ነገር ሀያ ሁለት ከራቲን እገዛለሁ እያልኩኝ ፍላጎቱ ነበረኝ፣ ግን አላጋጠመኝም፣ አልገዛሁትም ማለት ነው። እና የሚገኘው በበርካታ ጊዜ የምታገኝ በፈለጋችሁ ዲዛይነር የምታገኙት በፈለጋችሁት በቃ ደስ ብሏቸው የምታገኙት ሀያ አንድ ካራቲን ወርቅ ነው ማለት ነው። ሀያ አንድ ካራቲ ወርቅ አሪፍ ነው፣ ምርጥ ነው የተባለ ወርቅ ነው። ሀያ አንድ ካራቲ ወርቅ ግን በፈለጋችሁት ዲዛይን፣ በፈለጋችሁት በቃ በፈለጋችሁበት አይነት ታገኙታላችሁ ማለት ነው። እና ሀያ አንድ ካራቲን አንደኛ የተባለ አንደኛ ሳይሆን በቃ እንደ ሶስተኛ የያዙት መርጥ ወርቅ ነው ማለት ነው። ካራት በታች ያሉት እነዚህ 18 እነሱ ናቸው። እኔ እና መግዛት ከፈለግሽ ከእነዚህ ውስጥ ማንኛው ይሻላል ነው። ዋንቻ ዋንጫ ከተገኘ ተበላጭ ነው፣ ካልተገኘ ከሆነ እንድሰው ሁለቱን ካላገኘሽ ሀያ ግዢ። ዋናው ነገር መያዙ ነው። ወርቅ ማለት ሐውልት ማለት ነው። ገንዘባችሁን ይዝላችኋል። ተቀማጭ ነው ወርቅ። ስትፈልጉ የሚሸጡት ስትፈልጉ የምትበሉት፣ በቃ ማለት የምትበሉት ስላችሁ ሸጣችሁ ትበሉታላችሁ፣ ምግብ ታረጉታላችሁ። የሆነ ችግርም ሲመጣ ትታክሙበታላችሁ ከታመማችሁም። ወርቅ ማለት ጌጥ እና ገንዘብ ነው። እሺ ወዶች ወርቅ እንደዛ ነው። ስለ ወርቅ ብዙ ብዙ ነገር ብያውቃለሁ። ቀደምም አሁንም እንደዛው ነው ሌላም ሰው የገባው ሰው ስለ ወርቅ እያወራበን ነው ማለት ነው። እና ሌላኛው ደግሞ እንደዚህ ይሄ ሁሉ ወርቅ ከምትገዢ ለምን ለሚስኪን ለድሃ አሰጭም ብሩን እያለ ነው የሚል ኮሜንት አለ ማለት ነው። እና ወርቅ ሰው የሚገዛው ተርፎት አይደለም። ወርቅ ሰው የገዛሁት እኔ ብር ተርፎኛ አይደለም። አወቁ ይሄንን እንደ አንዲት ሰራተኛ የቤት ሰራተኛ ሸቃላ ነው የሚኮኑ፣ እንዴት ሊተርፈኝ ይችላል? የምትሰጡትን ትሰጣላችሁ ዘካ የምታወጡትን ዘካ ታወጣላችሁ፣ እንጂ ተርፎኝ እኔ ገንዘብ የምን ላርገው ብዬ አይደለም ወርቅ የገዛሁት። ይሄ ነው ወቁ። ገንዘብ ተርፎ አይደለም ወርቅ የሚገዛው፣ ካለው ነገር ነው። እንደዚህ እንደዚህ ልብስ ምናምን ከምናደረገው ደስ ቸርገን ጨብጠን ወርቅ የሚገዛው። ወርቅ ማለት ገንዘብ ማስቀመጫ ማለት ነው። ገንዘብ የምታስቀምጡት እንደዚህ ቆጥባችሁ ነው እንጂ እያንጠባጠባችሁ እንደዚህ አርጋችሁ የለም። እሺ ውዶችዬ እና እንዳይረዝምብኝ አንደኛው ጥያቄ ይህን ይመስላል። ሁለተኛው ጥያቄ እሺ፣ ሁለተኛው ጥያቄ፣ ቪዲዮዎችን ያየሁት ከሁለት አመት በፊት ነው፣ ግን አሁንም እዛው ነኝ አልተለወጥኩም ይላል። ቪዲዮዬን እስከ ሁለት አመት በፊት ያየችው እስካሁን አሁን ድጋሜ ስከፍት ድረስ አለች አሳቡ አላት ግን አልወሰነችም። ወሰኛ ውዴ ወሰኛ ውሳኔ እኮ ነው ይሄ። እና አልተለወጥኩም ውሳኔ ውሳኔሽን እንደዚህ እንደዚህ እያረግሹ ነው። እርግጥ የሰው ልጅ በህይወት እስካለ ድረስ ውሳኔው ይቀያየራል። አንቺ በቃ መሪ ነው የምትየው። ውሳኔሽን የምትፈልግበትን ውሳኔ ወስኝና ጭክን ብለሽ ቀጥ ብለሽ ሂጂ ካሰብሽ ይደርሻለሽ። ግን እንደዚህ እንደዚህ እምትሄድ ከሆነ ምንም ውሳኔ ከሌለሽ ካሰብሽ ወጥርሽ አትችይም። እሺ፣ አረብ ሀገር ስትሰደጂ ወሰነሽበት፣ ወስነሽ ቤተሰቦች ቤተሰቦችን ጥለሽ ሁሉም ነገር ጥለሽ ወስነሽ በነ ይሰደርሽ አይደለም። ስለ ወሰንሽበት አግኝተሽ አረብ ሀገርም ስለዚህ ወስነሽ፣ አሁንም ቢሆን ቀጥ ብለሽ እኔ የደረስኩበትን አድርግ የምትፈልጊው እንደኔ የሚሆን አድርግ የምትፈለግሽው እኔ ወርቅ ስለገዛው በወርቁ ነው፣ ወርቅሽን ግዢ ዩቲዩብ ስለከፈትኩ በዩቲዩብ ተስፋ ስላልቆረጥኩ ነው። አዎ አልቆርጥም። አሁንም አንቺም ሞከር ስሪበት፣ ዩቲዩብንም ከሆነ ስሪበት። ትደርሽበታለሽ ማለት ነው። ቀጥ ብለሽ ጋርሽ ትደርሻለሽ። እኔ አሁን ዩቲዩብን ትቼው ነበር የተውኩት፣ ግን አልመሻችልኝ ብሎ ነው እንጂ ሀሳቤን ቀይሬ አልነበረም አላማው ስላለኝ ይሄው ተመለስኩበት፣ አሁን ማለት ነው። እንሻላ እቀጥላለሁ። ደግሞ እስኪ አብረን የምናየው ይሆናል። እንሻላ አላህ ፈቃዱ ከሆነ ያሳካልኛል፣ ያገዘኛል። በውሳኔ ላይም ቀጥዬ ነው የሚሄደው ማለት ነው። እና ወስኝ ነው መርሸኔውን በውሳኔች ጠንካራ ጎበዝ ሆኝ እና ወስነሽ ተጓዢ ትቀየሪ ያለሽ ትለወጫለሽ። ግን ዋናው ነገር ውሳኔ ነው። ውሳኔ እሺን ማጠንከር አለብሽ። እሺ ወደ ሶስተኛው ጥያቄ ስንሄድ ሀዋዬ የኔ ሀዋዬ ማሬ ሌላ ልጅና ጠይቅልኝ የወርቅ ዋጋ በተለይ ስምንት እና ሰባት ግራም ወርቅ እስከ ስንት ይገኛል ብላለች። እሺ የኔ ውድ ማለት ነው ቪዲዮ የተከታተልሽኛል ማለት የምፈልጉትን ብቻ ነው የምታዩት እንዴ? እኔ ሳዑዲ ውስጥ አይደለሁም። ሳዑዲ ውስጥ ነበርኩኝ፣ ግን አሁን ላይ ቢላል የትም ሂጅ ላገኝልሽ አልችልም። ቢላልን አሁን አላገኘውም። ባገኘው ደስ ይለኝ ነበር። መጥቼ ሂጅ አይልሽ ነበር፣ ጠይቅልሽ ነበር የሚመቸውን። ሀያ አንድም ሀያ አራትም ሀያ ሶስት ሀያ ሁለትም ከተገኙ እነሱን። ይሄ አሪፍ ነው። ይህን ጊዜ ልጅ አማረጥሽ ነበር አጋዛሽ ነበር አግዝሽ ነበረ በጉልበቴ ያለውን ነገር ማለት ነው። ግን እኔ ሳውዲ አረቢያን ለቅቅ ያለው ሳውዲ አረቢያ ውስጥ አይደለም ያለው ዱባይን ያለሁት ለአንቺ መድስ እንዲሆንች ማ ይህን ዱባይን ያለው ደጋገምኩት እንደ አላህ ያስተካክለው እና ይህን ይመስላል መሄድ አልችልም። አጭሩን እኔ ሳውዲ አረቢያ ውስጥ ቢላል ውስጥ ማግኘት አልችልም። ሳውዲ አረቢያ ውስጥ አይደለሁም። የኔ ውድ እልሻለሁ እሺ ቀጥሎ ሌላኛው አራተኛው ወደ አራተኛው ጥያቄ ስንሄድ አራተኛ ጥያቄ ምን መሰላችሁ መዲና አይደል ወይ ተመሳሳይ ጥያቄዎች ናቸው መዲና አልነበርሽም እንዴ ዱባይ ነሽ አሁን እንዴ ብለች አራተኛ ጥያቄ ላይ ደርሰናል አሁ መዲና አይደለሁም። አሁን መዲና አይደለሁም ሳውዲ አረቢያ ውስጥ አይደለሁም። አሁን ዱባይ ነው ያለሁት። ዱባይ ነው ያለሁት እኔ ጠይቅልኝ። ወርቅ ካላችሁ እንደዚህው እጠይቅላችኋለሁ እንጂ በአካል ህጄ ወርቅ ቤት እያሳየዋችሁ በመረጃ በማስረጃ ላሳያችሁ አልችልም። ኩንጥራቤና ያለሁት መዲና እኮ በፍላጎቴ እላይታች ስለምል ነው። ወርቅም ስሰበስብም የነበረው ስወጣም የነበረው ያለውን ነገርም ስረ ነግራችሁ የነበረው ለዛ ነው እንጂ ኮንትራት ቤት ብሆን አይቻልም ነበር። ማን አሁን አልችልም፣ ወርቅ ቤት እጄ ማስረጃ ልሰራላችሁ አይችልም። የኔ ወዶች ግን ማሻአላ አሁን ሚዲያ ተሰዋቷል። ቲክቶክ ላይ በትገቡ አሉ በቃ ብዙ ቦታ ስለ ወርቅ የሚያስታውቁ አለ አሉ። ብዙ ስለ ወርቅ ገብቷቸዋል። ወርቅ ቅርጽ እንደሆነ የገባው ብዙ ሰው አለና ማለት ነው። እና ይህን መሳለ የወዶች ጊዜ ማለት ነው። ቪዲዮ ያረዝምብኝ ብያቸዋለሁኝ ማለት ነው። እና ወደ አምስተኛው ጥያቄ፣ አምስት ጥያቄ እንመልስና እናቆማለን ማለት ነው። አምስተኛው ጥያቄ ማሻ አላ ግን ማሻ አላ ግን የገዛሽበት ደረሰኝ ከለለሽ ኢትዮ ይዞ መግባት ከባድ ነው የሚሆነው? አለች። እሺ የኔ ውድ እህት ማለት ነው ገንዘብሽን ወደ ይዘሽ የትም መሄድ ትችያለሽ። የምን ከባድ ነው? ወርቅ እኮ ቀላል ነው ለብሰሽ የምትወስጂው ነገር ነው። ከባድ አይደለም። ገንዘብሽ ከሆነ በራስ ሰርተሽ ያገኘች ነገር ከሆነ ምንም ከባድነት የለውም የኔ ውድ እንደ ማንኛውም መቃሽ ይዘሽው ትሄጃለሽ። ከባድ አይደለም። እኔም ደረሰኝ ሁለት ነው ሶስት ወርቅ ነበረ የሶስት ወርቅ ነው ምናምን ነው ደረሰኝ የነበረው እንጂ ያያያችሁት የትልቁ ወርቅ ደረሰኝ የለም። ሳውዲ እየለበስኩ ስለነበረ ደረሱኝ የት እንደገባ አላቅም። የለም ራሱ ልጅ፣ እነዚህ የአንገቴ ሁለቱም ደረሰኝ አልነበረውም። የጆሬ ደረሰኝ አልነበረውም። የጣቴ ሶስቱ ደረሰኝ አልነበረውም። እነዚህ በእርግጠኝነት ደረሰኝ አልነበራቸውም። እየለበስኳቸው ስለነበረ ደረሰኝ የት እንደጣልኩት አላቅም፣ ጠፋብኝ ስለሚገባችው እዛ ድረስ ይሰጣቸዋል፣ ግን እኔ ጣልኩት እና ጠፋብኝ። በዛ የለኝም ነበር። ኖርማን ለበስኩት። ወርቆች የለባበስ ከንጎትን ጋራኩኝ የጆሮ የለበስኩኝ አባያ ለበስኩኝ። በቃ ኖርማን ገባሁ። ማንም ምንም አልጠየቀኝም። እንደት ለበሽ እን የበለጠ እኮ ስንትልቅ ነገር አለ። ማንም አልጠየቀኝም? ልብሴ ነው ገንዘቤ ነው። ስለገንዘቤ ገንዘቤ የጠየቀኝ ሰው የለም። ኖርማን ሄድኩ። በቃ ኢትዮጵያ ገባሁ። ከኢትዮጵያ ወደ ቤት የገባሁ ማንም አልጠየቀኝም ለምን ለበሽ አለኝ የለም ምንም ከባድ አይደለም አታካብዱ ራሳቸውን እንደዚህ ገራቸው አታሳምኑት ከሆነ እሺ ደረሰኝ ካላችሁ አስቀምጡት ደረሰኝ አያጋድም ጣሉ እያልኳቸው አይደለም ደረሰኝ ያጋዳል አስቀምጡት ደረሰኛችሁን እናንተ ጋር አርጎት እኔ ጠፍቶብኝ ነው በነገራችን ላይ እኔ ስለጠፋብኝ ነው እናንተ አስቀምጡና ደረሰኛችሁን ይዛችሁ ስትሄዱ ይዛችሁ መሄድ ትችላላችሁ እሺ ወንዶችዬ፣ ደረሰኛ የለምና ወርቃችን የዘረፍብናል እንደዚህ ነው እንደዚህ ነው። ምንም እንደዛ የሚያሰጋ ነገር የለም እላችኋለሁ ማለት ነው። ሀባይብ እና ደቂቃ ያን ያህል አረጀመን ብዬ አስባለሁኝ። አንድ ጥያቄ እንጨምርና እናቆመዋለን አይመስላችሁም? ውሃ ጠጣውባችሁ። እንግዲህ ይቅርታ አድርጉልኝ። ጎይ ደረቀ መስሎት ነው። ለማንኛውም የእኔ ውድ ካጠፋሁ ይቅርታ። ሚዲያ ላይ ሚዲያ ላይ ታኩለሽ ባትመጪ መጪ ጥሩ ነው። ከባሉ ካጋ ብቻ ታኳይ አለችኝ። እኔ ኩል አልተኳልኩም። አላህ ሱብሃነ ተዓላ ብቻ ነው። ኩል አልተኳልኩም። እሺ ማጌ ኩል አልተኳልኩም። ከንፈር ብቻ ድርቅስ የሚል ራጣ የከንፈር እንድለሰልስልኝ እሱም ብቻ ነው የተጠቀምኩት እንጂ እኔ ኩል አለኳልኝ። አላ ስብን ታላ ብቻ የኳለኝን ሺ መጣት እንጂ እየጨመርኩበት ነገር የለም። ሚኪያጅ ምናምን የሚባል እኔ ጋ አይሰራም። የለም ሚኪያጅ አልጠቀምም። ካሜራ ደግሞ አባባያችሁ፣ ምንም ኩል የለም ፊት ላይ አይኔ ላይ ኩል የሚባል የለም። ይህን ይመስላል ወድ እንጂ እኔ ተኩዬ አልመጣም አለኳለም። አላህ ስባናታ ላይ የኳለኝ እንጂ እኔ አልተኳልኩም አጭሩ ማለት ነው። እና ውዱት ዬ አስራ አምስት ደቂቃ እየሆነን ይበቃናል። ለቀጣይ ብዙ ጥያቄዎች አሉ። እነሱን ይሽ ይመጣለውኝ እንዲደርሳቸው ሸር ላይክ ያረጋችሁ እንትናሉ አስተላልፉልኝ። እንደምትከታተሉኝ አመሰግናለሁ። እወዳችኋለሁ። ሰብስክራይብ ማድረጋችን አዘንጉ። እመጣለሁ። እንመለሳለን። ክፍል ሁለት ይቀጥላል። ክፍል ሶስት ይቀጥላል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።